አዲስ የምንፈልጋቸው ነገሮች አዲስ ማንነት ይጠይቃሉ የለመናቸውን ማንነቶች ለመተው ትልቅ ጥንካሬ ይጠይቃል ለምን ኮንፈርት ዞናችን ነው ለምደነዋል አዲስ የምንፈልገው ማንነት አንዳንዴ መተውን ይጠይቃል አንዳንዴ መልኩን መቀየር ይጠይቃል ምናልባት በሌላ መልኩ ልናደርገው እንችላለን ያንኑ ነገር ነገር ግን ከኛ ከነበርንበት የተለየ የሚጠይቀው ዋጋ አለ ሰላም፣ እንዴት ናችሁ? ዛሬ ከለመድናቸው ነገሮች ስለ መላቀቅ ነው የምናወራው። እንግዲህ ከተማሪዎች ከሚመጡልኝ ጥያቄዎች መሀል በተደጋጋሚ የለመድኩትን አስተሳሰብ፣ የለመድኩትን ስሜት፣ የለመድኳቸውን ጓደኞች፣ የለመድኳቸውን ያኗኗር ዘይቤዎች እንዴት ልልቀቅ፣ እንዴት ልተው የሚል ጥያቄ ብዙ ጊዜ ይመጣል እንግዲህ፣ ይሄ ጥያቄ አንድም አዲስ ማንነት አዲስ የምናስባቸው ግቦች፣ ህልሞች የሚጠይቁት ክፍያ ነው ብዬ ነው የማስበው። ሰላም እንዴት ናችሁ? እንኳን ወደ ግሬትነስ ሾው ሰላም መጣችሁ። ይሄ ቻናል ለሕይወትም ለስራም ለተለያዩ የህይወት ክፍሎቻችን በጣም ጠቃሚ የሆኑ ትምህርቶች የሚተላለፉበት ቻናል ነው። አብራችሁን ያላችሁ ሰብስክራይብ አድርጋችሁ አብራችሁን ያላችሁ ተመልካቾቻችን እናመሰግናለን። ያልሆናችሁ ደግሞ አብራችሁ እንድትሆኑ ሰብስክራይብ አድርጉ። አዲስ የምንፈልጋቸው ነገሮች አዲስ ማንነት ይጠይቃሉ። አዲስ አካባቢ፣ አዲስ አስተሳሰብ፣ አዲስ ልምምድ፣ አዲስ እይታ ይጠይቃሉ። ያንን ለውጥ ማምጣት ምናልባት በሰዓቱ ከባድ ይመስለናል ለምን አናውቀውም አዲስ ነገር ነው ህይወታችን ውስጥ እነዚህን አዳዲስ ነገሮች በአንድ ጊዜ ማምጣት በጣም ሩቅ መስሎ ሊሰማን ይችላል በተለይ ደግሞ የለመድናቸውን ነገሮች የለመድናቸውን ማንነቶች ለመተው ትልቅ ጥንካሬ ይጠይቃል ለምን ኮንፈርት ዞናችን ነው ለምደነዋል የለመድናቸው ሰዎች አሉ የለመድነው ነው አዋዋል አለን በየቀኑ ደጋግመን የምናደርጋቸው ነገሮች አሉ። ስለዚህ እንዲት ውት ለማድረግ መጀመሪያ ላይ ሊከብድ ይችላል። በዛው ልክ ግን አዲስ የምንጠይቀው አዲስ የምንፈልገው ወይም አዲስ የምናስበው ህልም፣ አዲስ የምናስበው ግብ ደግሞ ሌላ አይነት ማንነትን ደግሞ ከኛ ይጠይቃል ስለዚህ የተጣበቅንባቸውን ማንነቶችን መፈተሽ አለብን ማለት ነው፣ ማየት አለብን። ይህን ስላችሁ ምናልባት አንድ ጊዜ አይደለም፣ በጣም በተደጋጋሚ መልቀቅን ሊጠይቅ ይችላል። ከኛ ዲታች ማድረግን ሊጠይቅ ይችላል። ሰላም እንዴናችሁ። በግሬትነስ ስኩል ስር ከሚሰጡ ስልጠናዎቻችን መሀል የመሰረታዊ የንግድ ስራ ስልጠና ነው። ይሄ ዝግጅት ወይም ትምህርት እኔ ካለፍኩበት የንግድ ህይወት በተለይ ደግሞ በጣም ተቸግሬ ካለፍኩባቸው ሂደቶች ተነስቼ ነው ክሬት ያደረኩት። ለብዙዎች በተለይ ደግሞ ንግድ ለመጀመር ለሚያስቡ በጣም ይጠቅማል ብዬም አምናለሁ። አሁን እየወሰዱ ያሉ ተማሪዎቻችንም ይህንን ነው የሚነግሩን። ስለዚህ ለመጀመር ለመግባት ወደ ንግድ እያሰባችሁ ከሆነ ወይም ደግሞ ጅማሬው ላይ ካላችሁ እዚህ ትምህርት ውስጥ ያሉት እውቀቶች በጣም ያግዛሉ፣ ሂደቱን በጣም ቀላል ያደርጋሉ። ሙሉ መረጃውን በምናስቀምጠው ስልክ ማግኘት ትችላላችሁ። መልቀቅን መልመዳችን ደግሞ በቀላሉ ወደሚቀጥለው ወዳሰብነው ነገር ለመሄድ እንዲቀለን ያደርጋል። ይሄንን ስናደርግ ሰዎችን ትተን እንሄዳለን ወይም ጓደኝነቶችን እናፈርሳለን ማለት አይደለም። መልኩን ሊቀይር ይችላል። የነበረንን አይነት ጓደኝነት ምናልባት ላይመስል ይችላል። ነገር ግን መልኩን ቀየረ ማለት እኛ እያደግን ነው። እኛ ወደ ተሻለ ማንነት እየሄድን ነው። ያንን ፈልገንም ነው እያደረግን ያለ ነው እና በሁለቱ መሀል ምናልባት አሁን ላላችሁ ተመልካቾቻችን እነዚህን ልማዶች ልተው፣ እነዚህን አሳሰቦች ልተው፣ እነዚህን ልምምዶች ልተው፣ እነዚህን አዋዋሎች ልተው እያላችሁ እየጠየቃችሁ ከሆነ አዎ ይሄንን ይጠይቃል። አዲስ የምንፈልገው ማንነት እነዚህን ይጠይቃል። አንዳንዴ መተውን ይጠይቃል። አንዳንዴ መልኩን መቀየር ይጠይቃል። ምናልባት በሌላ መልኩ ልናደርገው እንችላለን ያንኑ ነገር። ነገር ግን ከኛ ከነበርንበት የተለየ የሚጠይቀው ዋጋ አለ። ይህን ዋጋ ደግሞ ምናልባት የምታዩአቸው፣ የምትሰሟቸው፣ የምታደንቋቸው ሰዎች ከፍለውታል ያንን መክፈል በመሻላቸው ነው ህይወታቸው ላይ የምታያቸውን አይነት ለውጦች እያመጡ ያሉትም በማምጣታቸውም እናንተ የምታደንቋቸው ወይም የምትመለከቷቸው ስለዚህ ክፍያው ክፍያው እውነት ነው ያንን ክፍያ ይጠይቃል ከሁላችንም ይጠይቃል በነበርንበት ማንነት መቀጠል ስለሚያቅት ወይም ደግሞ የጠየቅነው አዲስ የምናስበው ግብ ሌላ ማንነት ከኛ ስለሚጠይቅ ማለት ነው ከዚህ ዲታች የማድረግ ወይም የመልቀቅ የመላቀቅ አቅም ውስጣችን ቀስ እያለ ቢያድግ ጥሩ ነው። አካባቢያችንንም ሊሆን ይችላል። አንድ ጊዜ አካባቢያችንንም እንቀይራለን፣ አዋዋላችንን እንቀይራለን። በዛው ልክ አዳዲስ እይታዎች ደግሞ ይመጣሉ ማለት ነው። ስለዚህ ያንን ክፍያ አንፍራው። ክፍያው ለእኛ የተሻለ ነገር ይዞልን ነው የሚመጣው። ይሄንን ስላችሁ ግን ሁልጊዜ እየተውን እንሄዳለን ማለት አይደለም። ምናልባት ማሳደግ ሊሆን ይችላል። ምናልባት እዛ ላይ ሞር ቫሊዩ መጨመር ሊሆን ይችላል የምናደርገው ነገር ማለት ነው። ይሄ ደግሞ የእኛን የውስጥ አቅም እያሳደገልን ይሄዳል። ነገሮችን የመቀበል አቅማችን፣ የመያዝ አቅማችን እያደገ ይሄዳል ማለት ነው፣ በተለያየ አቅጣጫ። ስለዚህ እኛ እያደግን ነው የምንሄደው፣ በዚህ ሂደት ውስጥ ስለዚህ ብዙ አንፍራው። ይሄ ኦርጋኒክ የሆነ የተለመደ አካሄድ መሆኑንም እንድታዩት እና እንድታስቡት በሚልም ነው። እዚህ ለውጥ ውስጥ ደግሞ ላላችሁ ጥሩ ነው፣ መልካም ነገር ነው ሂደቱ። ምናልባት መጀመሪያ ላይ ሊያስፈራ ይችላል። ነገር ግን እየሄድንበት እየተገለጠና አዲስ የምናየውን መንገድ እየከፈተልን ይሄዳል። በሚቀጥለው ቪዲዮ እንገናኛለን።